ተፈጥሮ እሳቱ እኩል በሰማይ የዘነበው የሁቲዎች ሚሳኤል እስራኤል በቁጣ ነዳለች። ደማስቆ ተደበደበች። እስራኤል በሰደድ እሳቱ እየተለበለበች ቢሆንም በሶሪያና በሐማስ ላይ የምታደርገውን ዘመቻ አላቆመችም። ተፈጥሮ ካመጣባት ቁጣ እየታገለች በዚህ በኩል እጅግ አደገኛ የተባለ ጥቃት ተፈጽሞባታል። እስራኤል በቁጣ ነዳለች። የየመኑ ሁቲ ጊዜው አሁን ነው ብሏል። የመካከለኛው ምስራቅ ውጥረት ተቀጣጥሎ ቀጥሏል። በዚህ በኩል ደግሞ ዩናይትድ ኪንግደምና ፈረንሳይ እስራኤልን ያሳበደ አሜሪካን ያበሳጨ ውሳኔ ወስኗል። ኢራን፣ ፍልስጤማውያን አይዟችሁ፣ አሁን ታላቅ አገር የምትሆኑበት ጊዜ ደርሷል ብላለች። በትንታኔ እንመለከተዋለን። አብራችሁን ቆዩ። እስራኤል በደማስቆ የሶሪያ ፕሬዚዳንታዊ ቤተ መንግስት አቅራቢያ የአየር ድብደባ ፈጸመች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የሶሪያ መንግስት ጦሩን ከደማስቆ በስተ ደቡብ እንዲያሰማራና በዱሩዝ ማህበረሰብ ላይ ስጋት እንዲፈጥር አትፈቅድም ብሏል። እስራኤል በሶሪያ ዋና ከተማ ደማስቆ በሚገኘው ፕሬዚዳንታዊ ቤተ መንግስት አቅራቢያ በሚገኝ ኢላማ ላይ ጥቃት የሰነዘረች ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርብ ማለዳ ባስተላለፉት መልእክት የዱሩዝ ማህበረሰብ አባላትን ለመጠበቅ ቃል ገብቷል። በዚህ ሳምንት መጀመሪያ በሱኒ ታጣቂዎች የተመራው ጥቃት አናሳ ቡድኑ ለመከላከል የገባችውን ቃል ተከትሎ እስራኤል ሶሪያን ስትመታ በጥቂት ቀናት ውስጥ ለሁለተኛ ጊዜ ነው። ጥቃቱ እስራኤል በታሳስወር ባሻር አላሳድን ከስልጣን ባስወገዱ የሱኒ ታጣቂዎች ላይ ያላትን ጥልቅ ስጋት የሚያንጸባርቅ ሲሆን ይህም ጊዜያዊ ፕሬዚዳንት አህመድ አልሻር የተሰባበረችውን ሀገር ላይ ቁጥጥር ለማድረግ ለሚያካሄዱት ጥረት ተጨማሪ ፈተና ፈጥሯል። ክስተቱን ተከትሎ ኔታንያሁ ከመከላከያ ሚኒስቴር እስራኤል ካትስ ጋር በጋራ በሰጡት መግለጫም እስራኤል ትናንት ምሽት በደማስቆ ፕሬዚዳንታዊ ቤተ መንግስት አካባቢ ድብደባ ፈጽማለች ያሉ ሲሆን ይህ ለሶሪያ ገዢ አካል ግልጽ መልዕክት ነው። የሶሪያ ኃይሎች ጦራቸውን ከደማስቆ በስተ ደቡብ እንዲያሰማሩ አንፈቅድም ወይም በዱርዝ ማህበረሰብ ላይ የሚደርሰውን ማንኛውም ስጋት አንቀበልም ብሏል። የእስራኤል ጦር በመግለጫው ኢላማውን ሳይገልጽ ከደማስቆ የአህመድ ሁሴን አልሻር ቤተ መንግስት አጠገብ ላይ ጥቃት መፈጸሙን አረጋግጧል። ሆኖም ግን በጉዳዩ ላይ ከሶሪያ ባለሥልጣናት ምንም አይነት የተሰጠ አስተያየት የለም። አሳድ በታሳስ ወር ከሥልጣን ከተባረሩ ጀምሮ እስራኤል በደቡብ ምዕራብ ሶሪያ ያለውን መሬት ተቆጣጥራለች፣ ድሩዜን ለመጠበቅም ቃል ገብታለች። እንደ ኤሮፓውያን አቆጣጠር በ2016 ከቡድኑ ጋር ያለውን ግንኙነት ከማቋረጡ በፊት የአልቃይዳ አዛዥ የነበረው ሻር ሶርያውያን ባሳተፈ መንገድ ለማስተዳደር ደጋግሞ ቃል ገብቷል። ነገር ግን እንደዛ እየሆነ ያለ አይመስልም ሲል ዘጋርዲያን አስነብቧል በዚህ በኩል ደግሞ የመን ሁቲዎች በእስራኤል የባለስቲክ ሚሳኤል ጥቃት አደርሰዋል። ጥቃት የተሰነዘረው በሰሜናዊ እስራኤል መሆኑን ይፋ ያደረጉት ሁቲዎች እስራኤል በጋዛ የምትፈጽመውን ጥቃት እስካላቆመች እርምጃዎች ይቀጥላሉ ብሏል። በሀይፋ ከተማ አቅራቢያ ጠዋት ላይ ጥቃቱ ደርሷል። ወታደራዊ የጦር ሰፈር ላይ ኢላማ ያደረጉት ሁቲዎች በቀይ ባህር አካባቢ የሚደርስባቸውን የአሜሪካና የእንግሊዝ ኃይሎች አጸፋ እንደሚቀለብሱ በተደጋጋሚ ይዝታሉ። የሁቲው ወታደራዊ ቃል አቀባይ የአያሳሬ ባሊስቲክ ሚሳይል ወደ ራማት ዴቪድ የአየር ኃይል ማዘዣ አቅጣጫ ሚሳይል መወንጨፉን እወቁልም ብሏል። የእስራኤል ጦር ኃይል በሀይፋ አካባቢ ያደጋ መጥቷል፣ ድምፅ ሰጪ ደውሎች የተጠንቀቁ መልእክት አሰምቷል የሚል መረጃ አጋርቷል። ከየመን የተነሳው ሚሳይል መክሸፉንም የእስራኤል መከላከያ ኃይል አይዲኤፍ በመግለጫው አሳውቋል። የየመኑ ታጣቂ ቡድን ሁቲ ዛሬ አርብ ማለዳ በሃይፋ ከተማ አቅራቢያ ላደረሰው ጥቃት ኃላፊነቱን የወሰደ ሲሆን በሰሜን እስራኤል የሚገኘውን የጦር ሰፈር ኢላማ ያደረገ ጥቃት ፈጽሟል። የወታደራዊ ቃል አቀባይ በቴሌቪዥን በሰጡት መግለጫ ከሃይፋ በስተደቡብ ምስራቅ ወደሚገኘው ራማት ዴቪድ ኤርቤዝ የባለስቲክ ሚሳይል ማስወንጨፋቸውን ተናግረዋል። የእስራኤል ጦር አስቀድሞ በሃይፋና በከተማዋ ዙሪያ ባሉ አካባቢዎች ከንጋት 11 ሰዓት ተኩል ጀምሮ የጠላት አውሮፕላኖች በመታያል ሲያቸው የሳይረን ድምፅ እንዲሰማ መደረጉንና ከየመን የተወነጨፈው ሚሳኤል በቁጥጥር ስር መዋሉን አስታውቋል። በሌላ በኩል በመካከለኛውና በሰሜን ጋዛ እስራኤል በፈጸመችው የአየር ላይ ጥቃት ዘጠኝ ሰዎች ተገድሏል። የእስራኤል ጦር በማዕከላዊና ሰሜናዊ ጋዛ ሁለት የተለያዩ ቤቶችን በቦምብ የደበደበ ሲሆን ህጻናትና ሴቶችን ጨምሮ ሲቪሎች ተገድሏል። ሌሎች ንጹሃን መቁሰላቸውም ከስፍራው የሚወጡ መረጃዎች አመላክቷል። የእስራኤል የጦር አውሮፕላኖች በጋዛ ከተማ ሰሜናዊ ምዕራብ በሚገኘው የሼክ ራድዋን ሰፈር በሚገኝ መኖሪያ ቤት ላይ ባደረሱት ጥቃት ሁለት ፍልስጤማውያን መሞታቸውንና በርካቶች መቁሰላቸውን የአካባቢው ምንጮች ለዋፍ የዜና አገልግሎት ተናግሯል። የዜና ኤጀንሲው አክሎ እንደዘገበው የእስራኤል የጦር ጀቶች በማዕከላዊ ጋዛ በቡሬጅ የስደተኞች ካምፕ ውስጥ በሚገኝ መኖሪያ ቤት በመመታታቸው ሰባት ሰዎች መሞታቸውን ገልጿል። እንደሚታወቀው ደግሞ መቀመጫቸውን የመን ያደረጉ የሁቲ ተዋጊዎች ከእስራኤል ጋር ግንኙነት አላቸው የሚባሉና በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ መርከቦችን ኢላማ ማድረግ የጀመሩት ከአመት በፊት ነው። የሁቲ ታጣቂዎች በቀይ ባህር የጭነት መርከቦች ላይ በሚፈጽሙት ጥቃት ሳቢያ ትልልቅ የመርከብ ኩባንያዎች ወደ አካባቢው ስለማይመጡ ኤክስፖርተሮች ከባድ ችግር ውስጥ መውደቃቸውንና በስራቸው ላይም መስተጓጎል ማጋጠሙ በተደጋጋሚ ሲነገር እንደነበረና እስራኤል አሜሪካና እንግሊዝ ይህን የየመኑ ሁቲ እንቅስቃሴ ለመክታት ከፍተኛ ወታደራዊ ጥምረት እስከ መፍጠር መድረሳቸው ይታወቃል። ያም ሆኖ ግን አሁንም ጥቃቱን ሊያቆሙ አልቻለም። በሰደድ እሳት እየተፈተነች ባለችው እስራኤል ላይ ጥቃት ለመፈጸም ሞክሯል። በዚህ በኩል ፍልስጤማውያንን በሳት አለንጋ የምትገርፈው እስራኤል ልትቋቋመው በማትችለው ሰደድ እሳት እየተለበለበች ነው። ጦርነቱም ተባብሶ ቀጥሏል። ኢራን የፍልስጤማውያን ስቃይ ሊያበቃ ይገባል ፍልስጤም የራሷ እድል በራሷ የመወሰን ለድርድር የማይቀርብ መብት አላት፣ ስትል ተናግራለች። ኢራን ፍልስጤም የራስን ድል በራስ የመወሰንና ነጻ ሀገር የመመስረት የማይደራደር መብት እንዳላት ተናግራለች። አክላም እስራኤል የተቆጣጠረችው ቅዱስ ከተማ አልቅዱስ የፍልስጤም ዋና ከተማዋ ነች፣ ስትል ተደምጣለች። ይህ የተደመጠው የኢራን አምባሳደርና በተባበሩት መንግሥታት ድርጅት ቋሚ ተወካይ አሚር ሰይድ ኢራቫኒ በተባበሩት መንግሥታት የጸጥታው ምክር ቤት ፊት ለፊት ባደረጉት ንግግር የፍልስጤም ጉዳይን ጨምሮ በምዕራብ እስያ አካባቢ ስላለው ሁኔታ ባደረጉት ንግግር ነው አልቅዱስ ዋና ከተማ የሆነች ነፃ የፍልስጤም ሉዓላዊ መንግስት መመስረት የፍልስጤም ህዝብ ህጋዊ ምኞት ሆኖ ቀጥሏል ብሏል። አክሎም ሁሉም የፍልስጤም ቡድኖች አንድነታቸውን እንዲቀጥሉ አሳስበዋል። የትኛውም አይነት ክፍፍል የእስራኤል ጥቅም ብቻ እንደሚያስከብር አስጠንቅቋል። የእስራኤል ወታደር እርምጃዎችና በዩናይትድ ስቴትስና በአንዳንድ ምዕራባውያን ሀገራት ለገዢዎች የእስራኤል መንግስት የተሰጡትን ያለመከሰስ መብት በጋዛ ከባድ የሰብአዊ አደጋ መንስኤዎች ናቸው ሲሉ ተናግሯል። አሜሪካና ምዕራባውያን አገሮቿ የጦር መሳሪያ አቅርቦት፣ የፖለቲካ ድጋፍና የገንዘብ ድጋፍ አለማቀ አቀፋዊ ህግን በመጣስ በማግኘቱ የቴላቪቭ አገዛዝ ከባድ የዓለም ህግን ጥሰት ተጨማሪ ግፍ እየፈጸመ ነው ሲሉ አጽንኦት ሰጥተዋል። በጋዛ ላይ የተጣለው የምግብ የውሃ፣ የነዳጅና የመድኃኒት አጠቃላይ እገዳ የጋራ ቅጣት ነው፣ አራተኛውን የጄኔቫ ስምምነት የሚጥስና የጦር ወንጀል ነው ሲሉ ኢራቫኒ ተናግሯል። የኢራን ዲፕሎማት በጋዛ አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም አስፈላጊነትን አጽንኦት ሰጥተው ቅድሚያ ሊሰጣቸው የሚገቡ ጉዳዮች የሰብአዊ የእርዳታ አቅርቦትንና የእስረኞች ልውጥ ማካተት አለባቸው ብሏል። በሌላ በኩል ደግሞ እስራኤልና አሜሪካን ኩም ያደረገ ውሳኔ ዩናይትድ ኪንግደም ወስናለች። ዩናይትድ ኪንግደም በሰኔ ወር ለፍልስጤም ሀገረ መንግስት እውቅና ለመስጠት ከሳውዲና ፈረንሳይ ጋር እየመከረች ነው። የሀገሪቱ የውጭ ጉዳይ ሚኒስቴር ዩናይትድ ኪንግደም በመጪዎቹ ክረምት ወራት ለፍልስጤም ሀገረ መንግስት እውቅና ለመስጠት ከፈረንሳይና ሳውዲ አረቢያ ጋር ውይይት እያካሄደች እንደምትገኝ ተዘግቧል። ይህንኑ የብሪታንያ የውጭ ጉዳይ ሚኒስቴር ዴቪድ ላሚ ከሁለት ቀን በፊት ለሀገሪቱ የዓለም አቀፍ ግንኙነትና መከላከያ ኮሚቴ ባቀረቡት ንግግር አረጋግጠዋል። የዩናይትድ ኪንግደም ይህ እቅድ የተሰማው በሰኔ ወር በአሜሪካ ኒውዮርክ ከሚካሄደው የተባበሩት መንግስታት ድርጅት ጉባኤ አስቀድሞ ነው። ቀደም ብሎ በወጡ ዘገባዎች እንደተገለጸው በከተማዋ የሚካሄደውን ጉባኤ የሚያዘጋጁት ፈረንሳይና ሳውዲ አረቢያ ናቸው። ይህ ጉባኤ የፍልስጤምና እስራኤልን ግጭት የማስቆም ዓላማ ያዘለ መሆኑን ሚዲል ኢስት ሞኒተር ዘግቧል። ይህ የዩናይትድ ኪንግደም እቅድ ይፋ የተደረገው የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን በቀጣይ ወራት ለፍልስጤም ሀገረ መንግስት እውቅና ሊሰጡ እንደሚችሉ ከተናገሩ ከሶስት ሳምንት በኋላ ነው። ማክሮን በወቅቱ ከፍራንስ ፋይፍ ቴሌቪዥን ጋር ባደረጉት ቆይታ ሀገራቸው እውቅናውን ልትሰጥ የምትችለው በሰኔ ወር ሊሆን እንደሚችል ጥቆማ ሰጥተው ነበር። ከቴሌቪዥን ጣቢያዋ ጋር በነበራቸው ቆይታ ወደ እውቅና መሄድ ይኖርብናል፣ በሚቀጥሉት ወራት ይህን ተግባራዊ እናደርጋለን ሲሉ ተናግሯል። ውሳኔውን የሚያሳልፉት ማንንም ለማስደ የምትደሰት ሳይሆን ትክክል በመሆኑ የሚደረግ መሆኑንም አስረድተዋል። አሁን እውቅና ትሰጣለች የተባለችውን የዩናይትድ ኪንግደም በተመለከተ የተናገሩት የብሪታንያ የውጭ ጉዳይ ሚኒስትር ዴቪድ ላሚ በአሁኑ ወቅት 148 ሀገራት ለፍልስጤን ሀገረ መንግስት እውቅና መስጠታቸውን አስታውሰዋል። ዩናይትድ ኪንግደም ይህንን እርምጃ ለመውሰድ የፈለገችው እንዲሁ እውቅና ለመስጠት ያክል አለመሆኑን በመግለጽ መሬት ላይ ተጽዕኖ በመፍጠር ዓላማ መሆኑንም አስረድተዋል። ከዚሁ ጋር አያይዘውም አንዳንድ ሲሉ የጠሯቸው የአውሮፓ ሀገሮች ለፍልስጤን ሀገረ መንግስት እውቅና መስጠታቸው ምንም አይነት ትልቅ ተጽዕኖ አላሳደረም በሚል ነቀፌታ ሰንዝረዋል። ፈረንሳይና ዩናይትድ ኪንግደም የፍልስጤምን ሀገረ መንግስት በይፋ ካጸደቁ በሁለቱ የጸጥታ ምክር ቤት ቋሚ አባላት ዘንድ የተሰጠ የመጀመሪያው ይሆናል። በአሁኑ ወቅት ከተባበሩት መንግስታት ድርጅት 193 አባል ሀገሮች መካከል 147ቱ ለፍልስጤም ሀገረ መንግስት እውቅና ሰጥቷል። ከእነዚህ ውስጥ አስሩ የአውሮፓ ሀገሮች ናቸው። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚ